ዛሬ ይዤላችሁ የመጣሁት የዚህን የድፎ ዳቦ አደፋፍ ይሆናል። ከዚህ በፊት ያሳያችሁ የድፎ ዳቦ አደፋፍ አለ። ይሄኛው ትንሽ ለየት ያለ ነው። በጣም እንደምትወዱት ተስፋ አደርጋለሁ። ይህንን ዳቦ አሰራር የነገረችኝ አክስቴ ናት። እሷ ደግሞ ከሌላ ዘመዳችን አይታ ነው። በዚህ አጋጣሚ ሁለቱንም እንድታመሰግኑልኝ ጠይቃችኋለሁ። ወዲህ፣ እዚህ ጋር እርሾ አለኝ። ደረቅ እርሾ ነው ያለኝ እዚህ ላይ ምንድን ነው ማረገው ትንሽ ለብ ያለ ወይም ልክ ለሕፃን ልጅ ወተት በምንለካበት አይነት ወይም በምንሰጥበት ጡጦ በምንሰጥበት ሙቀት አይነት ሲሆን ማለት ነው። እንደዚህ አድርጌ ለሁለት እስከ ሶስት ደቂቃ ያህል አስቀምጠዋለሁ። ብዙም አለቆየውም። ቀጥዬ ሁለት ሶስት የሾርባ ማንኪያም ይሁን ዘይት አደርጋለሁ። እኔ ዳቦ የአበሻ ዳቦ ስደፋ መጠኑን እንደዚህ ምናምን በደንብ ለክቻ ያልሰራም በራሴ በእጅ ምናምን ነው ምሰራሁ እንዳያችሁት በእጅ መዳፍ ሙሉ ስኳር ተጠቅሜ፣ ያለው ቡኒ ስኳር ስላለኝ ነው ቤቴ ውስጥ እሱን የጠቀምኩት። ነጭ ስኳር መጠቀም ትችላላችሁ። እንደዚሁ ቁንጥጫ ሚያክል ጨው ጨምሬበታለሁ። በመቀጠል አንድ ኪሎ ፍርኖ ዱቄት ነው የጨመርኩበት። ሙሉ እሽጉን ነው፣ አንድ ኪሎ ነው እሽጉ። እሱን የጨመርኩበትኝ እናንተ ከፈለጋችሁ ጥፍ ማድረግ ትችላላችሁ። እዚህ ጋር እንግዲህ ያለኝ ምንድን ነው የብርቱካን ጭማቂ ያለኝ። የዛሬ ዳቦ ልዩ የሚያደርገው በብርቱካን ጭማቂ ማቦካው ዳቦ ነው። በጣም በጣም በጣም ነው የሚጣፍጠው። ግማሽ ሊትር የሚያክል ነው አሁን የጨመርኩትኝ። ይህንን እንደዚህ አድርጌ በእጄ በደንብ እስኪዋሀደልኝ ድረስ አሸዋለሁኝ። ማሽን ካላችሁ በማሽን ማብካት ትችላላችሁ። እኔ ግን ከዚህ ቀደም ቪዲዮዎች ላይ እንደተናገርኩት በእጄ ማብካት በጣም ነው የምወደው። እንደዚህ ሲያዘልኝ በደንብ ሲዋህ አደልኝ የተቃረ ወደ ግማሽ ሊትር የሚያህል እንደገና የብርቱካን ጭማቂ ጨምሬበት ልክ እንደዚህ እንደምታዩት እጄ ላይ እንደ ማስቲካ ሲጣበቅብኝ ድረስ በደንብ አድርጌ አሸዋለውኝ። ይሄ ዳቦ በጣም አሽቸዋለሁ ለምን እንደሆነ ባልገባኝም በጣም ስላሸውት ይመስለኛል መጨረሻው በጣም ያማረው እና ሳትሰለችው በደንብ አንድ 10 15 ደቂቃ ድረስ በደንብ ብታሹት የተሻለ ውጤት ታገኛላችሁ። እንግዲህ እዚህ ጋ መጨምረው አሁንም ትንሽዬ ኦሬንጅ በእጅ መታክል እያደረግኩኝ አሸዋለሁ ማለት ነው። ይህንን ማሸው ምን ደረጃ እስኪደርስልኝ እንደሆነ ማሳያችሁ ይሆናል። መሀል ላይ ቪዲዮ በአንድ እጄ እያቦካው በአንድ እጄ ደግሞ ቪዲዮ ካሜራ እያነሳው ስለሆነ የምቀርጸው መሀል ላይ ጥቁር ጥቁር ነገር ሲገባ እንግዲህ በትዕግስት እንድታልፉኝ እጠይቃችኋለሁ። እንዳልኳችሁ ይህንን ቡኮ በደንብ ማሸት ይኖርብናል ማለት ነው። ማሸት ምናልባት ማትችሉ ሰዎች ትኖራላችሁ ብዬ ስላሰብኩኝ እንዴት እንደማሽ አሳያችኋለሁ። እንደዚህ ከጫፉ ያዝ አድርጌ ወደ መሃል ገልበጥ እያደረኩኝ ነው እንግዲህ ማሸው ማለት ነው። ምናልባት ማሸት የማያቅ ሰው ሊኖር ይችላል ብዬ ስላሰብኩኝ ይህንን ያደረኩት። እንደምትመለከቱት አሁን ቀጥኖልኛል ቡኮዬ። እንደዚሁም ደግሞ ትንሽ ልክ እንደ ቆንጆ ሊጥ እየተሳበ እየተሳበ ቀጠን፣ ቅድሙ ድቡልቡል ድቡልቡል ነበረ አሁን በደንብ ቀጠን ብሎልኛል። ስለዚህ በእጅ ዘይት አድርጌ እንደዚህ ላዩን ላዩን በሳ በሳ እያደረኩኝ ለአንድ ሰዓት ከ45 እስከ አንድ ሰዓት ያህል አቆየዋለሁ ማለት ነው፣ ኮፍ እስኪልልኝ። ዳርዳሩ ላይ ያለውን በተቻለ መጠን በእጃችን እናነሳዋለን ማለት ነው። እንግዲህ ከ45 ደቂቃ በኋላ አስቀምጬው እመለሳለሁ። አሁን እዚህ ጋር የመጣሁትኝ እኔ የመጋገሪያ ድስቴ ላሳያችሁ ነው። ድስቴ ውስጥ ኮባ ቅጠል አድርግ ያለው፣ እንደዚሁም የኮባ ቅጠሌን በዛ የተቀብቸዋለሁኝ። እንደምታዩት ቡኩዬ ለሁለተኛ ጊዜ ነው ኮፍ ያለው። መጀመሪያ አንድ ሰዓት ያህል አስቆየውት በጣም ኮፍ አለ። እንደገና አሽቼው ሁለተኛ ጊዜ ድጋሚ ኮፍ ያለውን ነው አሁን የምታዩት ማለት ነው። የሁለተኛ ኮፍ ያለው ነው ይሄኛው። የምጋግርበት ድስት በጣም ወፍራም ድስት ነው። ገበር ምጣድ ካወቃችሁ፣ ኢትዮጵያ ዳቦ የሚደፋበት ልክ እንደ ገበር ምጣድ አይነት ነው ድስቱ። በጣም ወፍራም ነውና ረጅም ሰዓት ሙቀት ይዞ ይቆይልናል። እንግዲህ እንደምታዩት አሁን ዳቦን ወይም ሊጡን ለሁለት እንደዚህ እየቆረጥኩኝ ቀስ እያልኩ እላዩ ላይ አስገባዋለሁ ማለት ነው። ሙሉ ለሙሉ አልገለብጠውም። መጋገሪያ ድስቴ ላይ በምታዩት መልኩ እያነሳው ዘርጋ ዘርጋ እያደረግኩኝ ትንሽ ኮባውም ስለሚያስቸግር፣ ድስቷም ትንሽ ጠበብ ስለምትል በዚህ ሁኔታ እየቀነስኩ እየቀነስኩ ቡኬን አስገባለሁኝ። ይህን ድስት ማግኘት ማትችሉ ከሆነ ደግሞ ከዚህ ሰፋ ያለ ተርኪ አሜሪካን በተለይ ታንክስጊቪንግ ላይ የሚዘጋጅ ተርኪ አለ። የተርኪ የሚሰራበት በጣም ትልቅ ሰፋ ያለ ድስት አለ። እሱን መጠቀም ትችላላችሁ። በሱ ነው የኔ አክስት የምትጋግረው በጣም ምርጥ እንደሆነ ነግራኛለች። እሱን መጠቀም ትችላላችሁ። እኔ እሱን ማግኘት ስላልቻልኩኝ ባለኝ ድስት ቤቴ ውስጥ ቤቴ ባፈራው ድስት ነው እንግዲህ የምጋግረው። አሁን ይህንን እንደዚህ በደንብ አድርጌ ካስገባው በኋላ አሳያችኋለሁ። ከፍቼ ድስቱ ይሄንን ይመስላል። እላዩ ብረት ስለሆነ ነው እኔ እስከነ ክዳኑ ሳልፈታው መያዣውን ማስገባው። እላዩ የሚይዝበት ግን ፕላስቲክ የሆነ ሊኖር ስለሚችል እሱን ፈታችሁ ማስገባት እንዳትረሱ። አሁን ቀጥዬ፣ ከላዩ ደግሞ እንደዚሁ ቅጠል አለብሷለሁ። ቅጠሌን አጥቤ እንደገና ዘይት ቀብቼ ነው ማለብሰው፣ እንደዚሁ ዝም ብዬ አላረገውም። ይህንን ቅጠል ደግሞ ከኤዥያ ሱቆች ውስጥ በብዛት ታገኛላችሁ፣ የኮባ ቅጠል። አሁን ማደርገው ምንድነው በ200 ዲግሪ ሴልሲየስ ለአንድ ሰዓት እስከ 45 ደቂቃ ያህል እያየ ነው እና በስሏለን ማለት ነው። እኔ መብሰሉን ማቀው የጥርስ ስቲኪኒ ውስጡ ከትቼ፣ ልክ እንደ ኬክ ውስጡ ከትቼ ሲወጣ ምንም ነገር ሳይዝ ወይም ሊጥ ሳይዝ ከወጣ በስሏል ማለት ነው። እንግዲህ ዳቦችን ይህንን ይመስላል። የተለያየ የዳቦ አይነት እንደ መጋገር ታቃላችሁ። የኔ ተመልካቾች ከታች እየገባችሁ ብታዩት ትጠቀማላችሁ ብዬ አስባለሁኝ። እንደምታዩት ስቲኪኒው በጣም ንጹህ ሆኖ ነው የወጣልኝ የመጀመሪያው። እንደገና ሁለት ቴ ሶስት ጊዜ በደንብ ቼክ አድርጌው ነው ማወጣው ይህንን ማደርገው እሳቱን ሳላጠፋ እንደ ከፈትኩት ነው። ሊነፍስበት ይችላል ምና ምና የምትሏላችሁ፣ ለኔ እንግዲህ አልነፈሰበትም በትክክለኛው ሰዓት ነው የወጣው። ይህንን ይመስላል። አሁን ኮባይን በዚህ ሁኔታ ከላዩ ላይ አነሳለው። መጀመሪያ ማነሳው የስረኛውን ፓርት ነው ማነሳው። ቀጥዬ ደግሞ ከላይ ያለውን ገልብጫ አነሳለው። ይህንን በጣም በ እያንዳንዱን በተቻለ መጠን ገለጽ አድርጌ ማስረዳት የምንፈልገው ብዙ የምትችሉ ሰዎች አላችሁ ዳቦ መጋገር፣ በዛው ልክ ደግሞ ማንችል ሰዎች ልንኖር ስለምንችል በደንብ አድርጌ ማስረዳት ስላለብኝ ነው። ከስሩ ብረት ላይ ነው ያስቀመጥኩት፣ ቀጥታ ሰፌድ ላይ አላደረግኩትም። ከላይ ቀጥዬ ደግሞ ከላይ ያለውን ኮባ እንደዚሁ አነሳ አለውኝ ማለት ነው። እንደምትመለከቱት ከላዩም ከስሩም በጣም የሚያምር ዳቦ ነው ይወጣልኝ። እግዚአብሔር ይመስገን ነው የሚባለው። እንግዲህ አሁን ከስር ያስቀመጥኩበት እንደምታዩት እጅን የሚያስገባ ነው። ስለዚህ ንፋስ በደንብ ይገባዋል ከስሩም ማለት ነው። እንደዚህ ትንሽ አቀዘቅዘው እና ሲቆረስ ደግሞ ምን እንደሚመስል አብረን እናያለን ማለት ነው። እንግዲህ እስከ መቆርሰው ድረስ ላይክ ሼር ሰብስክራይብ አድርጉ። የምትፈልጉትን ነገር ደግሞ አስተያየት ስጡ። መብታችሁ ነው አስተያየት መስጠት። ዳቦ ሲቆረስ ይህንን ይመስላል። እንግዲህ እንዴት እንደሚጣፍጥ ደግሞ ሰርታችሁ ቅመሱት። በቀጣይ ደግሞ ሌላ አይነት ይዤላችሁ መጣለው። መልካም ጊዜ።